ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን በአጭር ጊዜ ለመፍታት በዘጠና ቀናት እቅድ ላይ በትኩረት ሊሰራ እንደሚገባ ተጠቆመ። የምግብ ዋስትናን ለማረጋገጥ ያላቸውን መሬት በአግባቡ ማልማት እንደሚገባ ተገለጸ። በህገወጥ ነዳጅ ማደያዎች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ከውጭ ኢራን ወሳኝ የሆነውን ቁልፍ የነዳጅ መተላለፊያ መስመር እንዳትዘጋ ተጽዕኖ ለመፍጠር አሜሪካ ለቻይና ጥሪ አቀረበች። በዝርዝሮ ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አበሪያችሁ ቆያለሁ። የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን በአጭር ጊዜ ለመፍታት በዘጠና ቀናት እቅድ ላይ በትኩረት ሊሰራ እንደሚገባ ተጠቆመ። ፋሲል ወንድሙ ዝርዝሩን ይዟል። ከሰኔ አምስት እስከ ጳጉሜ አምስት ሁለት ሺ አስራ ሰባት አመተ ምህረት በሚከናወኑ ስራዎች ዙሪያ ከወረዳና ከተማ አስተዳደሮች አመራሮች ጋር ነው ውይይት የተደረገው። የአድያ ዞን ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ ተሾማ ናሞ የዘጠና ቀናት እቅድ በአንድ ከተማ አንድ ፕሮጀክትን፣ ኮሪደር ልማት፣ የኢንዱስትሪ መንደር ማካለል፣ ከተሞችን ማዘመን እንዲሁም በክረምት በሚሰሩ አረንጓዴ ልማትና የበጎ አድራጎት ተግባራትን የሚያካትት መሆኑንም አንስተዋል። በቀጣይ በዘጠና ቀናት የሚተገበረው እቅድ የሁለት ሺ አስራ ሰባት በጀት ዓመት ማጠቃለያ ና በቀጣይ ዓመት ዝግጅት ምዕራፍ ይባክን የነበረውን ጊዜ የሚቀርፍ መሆኑንም ገልጸዋል። እነዚህ እቅዶች ደግሞ በመደበኛነት ሳይሆን በልዩ ሪብሪብ የሚፈጸሙ ቀደም ሲል የነበሩ ጊዜዎች በዚህ በ2017 ማጠቃለያ ና 2018 ዝግጅት ምዕራፍ ላይ ይባክን የነበረ ጊዜን የሚቆጥብና ይህነዚህ ጊዜዎችን ደግሞ በእቅድ ታጅቦ በስራ ታጅቦ መሄድ እንዳለብን እንደ መምሪያችን ከዚህ በፊት የታቀዱ በልዩ ኢኒሽቲቭ የሚመሩ ተግባራት አሉ። አንዱ የአንድ ከተማ አንድ ፕሮጀክት፣ ሁለተኛ የኮሪደር ልማት፣ ሶስተኛ የኢንዱስትሪ ዞንን የማካለል ጉዳይ፣ አራተኛ ከተሞችን ማዘመን በሚሉና በክረምት በሚሰሩ በአረንጓዴ ልማት፣ በጽዳት አስተዳደር፣ በቤት ልማት ፕሮግራም የዳዳ ቤት ግንባታ እና ፋይናንስ አቅም ከመገንባትም ጋር ተያይዞ ሲነሱ የነበሩ ጉዳዮች አጭርና፣ ግልጽ አሻሚ ባልሆነ መንገድ እቅዶቹ ለባለድርሻ አካላት ቀርቦ ውይይት ተደርጎ እስከ ታችኛው መዋቅር ውስጥ ይህ እቅድ እንዴት ይፈጸማል በሚል ደረጃ ላይ ነው ውይይት ያደረግ ነው ማለት ነው። የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን በአጭር ጊዜ ለመፍታት በእቅዱ ላይ በትኩረት ሊሰራ እንደሚገባም አቶ ተሾማ ናሞ አሳስቧል። በሁሉም መዋቅሮች ተጀምረው እያልጠናቀቁና አዳዲስ ፕሮጀክቶች በታቀደው የጊዜ ገደብ ለመፈጸም የአመራር ቆጠኝነትና ውሳኔ ሰጪነት እንደሚጠበቅም አስገንዝቧል። የዚህ እቅድ ዋናነት የማህበረሰብን የልማትና የመልካም አስተዳደር ጥያቄዎችን መፍታት በአጭር ጊዜ ውስጥ ማለት ነው። ስለዚህ እቅዱ ጀምረን ያልጨረስ ናቸው። በዚህ አጭር ጊዜ ውስጥ ደግሞ የሚካካሱ ሁለተኛ በልዩ ኢኒሽቲቭ የሚሰሩ ያልተጠናቀቁ ፕሮጀክቶችን ማጠናቀቅ፣ ሌላኛው በመደበኛ በወርሃ ክረምት ተብሎ ሲሰሩ የነበሩ ተግባራት እንደገና ማስቀጠል ላይ ፎከስ ያደረገ ውይይት ነው ማለት ነው። የዛሬ ውይይት ላይቂሩ ላይቂሩ አፈጻጸም ደግሞ የአመራር ቁርጠኝነትና ውሳኔ ሰጪነት ላይ ፎከስ ያደረገ ነው። ስለዚህ ጊዜን የሚቆጥብ እቅድ ነው ማለት ነው። ማህበረሰቡን በማሳተፍና ገቢን አሟጦ በመሰብሰብ እቅዱ ተፈጻሚ እንዲሆን የውስጥ አቅም ማሳደግ እያስፈልጋል ነው ያሉት። የወረዳና ከተማ አስተዳደሮች አመራሮች በበኩላቸው የተጽናቀን እቅድ የማህበረሰቡን የልማት ፍላጎት ለማሟላት ትልቅ ድርሻ ያለው መሆኑን ጠቅሰው እቅዱ ተፈጻሚ እንዲሆን ክትትልና ድጋፍ ያስፈልጋልን ብለዋል። የከተማ አገልግሎት አሰጣጥን ለማዘመን የተጀመሩ ጅምር ስራዎች መኖራቸውን አመራሩ አንስተው ቴክኖሎጂን በሁሉም መዋቅሮች መስፋፋት እንዳለበትም አንስተዋል። የተጀመሩ ከተሞች ላይ ግብቹም ላይ ጃጅራም ላይ ፎንቆም ቦነሻም ሆመቸውም ሾኔ አካባቢ ላይ ቢጠቀሙ እኔም የየትኛውም ነገር ሰክሪፋይስ ከፍሎ ማዘመኑ ላይ ቢሰሩ ተጠቃሚ ናቸው። ጥቅሙ ይበዛል። አሁን የታቀደውን እቅዱን ሙሉ በሙሉ ለመተግበር ድጋፍና ክትትል ያስፈልጋል። በጭር ጊዜ ውስጥ የጭር ጊዜ እቅድ ስለሆነ በቼክሊስት ውጤት አማራመን ድጋፍና ክትትል ለሁሉም ወረዳ ቴክኒካል ባለሙያ ነው ብዙ ስራ የሚሰራው ከዚህ አንጻር ድጋፍ ስለሚያስፈልግ ባለሙያዎች ድጋፍ ቢሰጡ የሚል ነገር አለ። ሆቴሎች አካባቢ ላይ ያለው መስሪያ ቤቶች አካባቢ ላይ ያለው ከሽንት ቤት ጋር የሚያዝ ከጽዳት፣ ከሆቴል፣ ከአመጋገብ ከምግብ አዘጋጅ ስርዓት ጋር ያለው ሁሉም አካባቢ ላይ ችግሮች ያሉበት ስለሆነ ከጤና ጋር ተቀናኝቶ መስራትን የሚጠይቅ እንደሆነ ቢወሰድ ጥሩ ነው የሚል ነገር አለ። የአንድ ከተማ አንድ ፕሮጀክት በዚህ ልክ ብዝጠና ቀንቅል ላይ መካተቱ ለእኛ ተጨማሪ እድል ፈጥሯል የሚል እምነት አለኝ። በዚህ ላይ እናሳካለን የሚልም ነገር አለኝ። አንድ ሆሳና ከተማ ሊያሻገር የሚችለው የቦታ ደረጃ ጥናት በጋራ የተጀመረ ፈጥኖ ማለቅ ባለመቻሉ ስቶን የዘገየ ስለሆነ እሱም ላይ እና ቀሪ ስራዎችንም በሚመለከት በደንብ ተቀናጅተን መስራት ስለሚያስፈልግ እሱ አካባቢ እገዛ ይደረግልን ብዬ ማሳሰብ ፈልጋለሁ። በጣም ትኩረት ሰጥተን ብዙ ስራዎች ተሰርተው ውጤታማ ነን ግን ደግሞ ተሰርተው የቀሩ ነገሮችን በጣም ልታሰሙባቸው ይገባል። በየወረዳው በየከተማ አስተዳደሮቻችን ማለት ነው እና እነዚህን ለቅመን በዚህ የዘጠና ቀን እቅዳችን ውስጥ ማካተት ይኖርብናል ማለት ነው። የምግብ ዋስትናን ለማረጋገጥ ያላቸውን መሬት በአግባቡ ማልማት እንደሚገባ ተጠቆመ። የምስራቅ ባደዋቸው ወረዳ ግብርና ጽህፈት ቤት የምግብ ዋስትናን ለማረጋገጥ በትኩረት እየሰራ እንደሚገኝ ገልጿል። ምንትዋብያሱ ዝርዝሩን ይዛለች። ሞዴል አርሶ አደር ደበበ አየለ በምስራቅ ባደዋቸው ወረዳ አንደኛ አምቡሩሴ ቀበሌ ነዋሪ ናቸው። የግብርና ስራን የጀመሩት ከመንግስት ባገኙት ሶስት ሄክታር ማሳት የጥምር ግብርና አስተራረስ ዘዴ በመጠቀም ነው። በዚህም ሞዴል አርሶ አደር መሆን ችለዋል። ልጆቻቸውን በማስተማል ለወግ ማዕረግ ከማብቃት አልፈው ወላጅ የሌላቸው አቅም ደካማ የሆኑ ከ26 በላይ ልጆች ህይወት ለመለወጥ መነሻ እንደሆኑ አቶ አበበ ይናገራሉ። እንደ ሞዴል አርሶ አደር አበበ ገለጻ እኚህ ወላጅ አባት የሌላቸውና አቅም ደካ ማ የሆኑ ልጆች ለወደፊት ራሳቸውን እንዲችሉ በሉዳቄ ማህበር በማደራጀት ዶሮ እያቀረቡ መሆናቸውን ጠቅሰዋል። መንግስት ያመጣውን በምግብ ራስን የመቻል ሀሳብ እውን ለማድረግ ያለውን መሬት በአግባቡ ማልማት ከተቻለ ከራስ አልፎ ለሌሎች መትረፍ ይቻላል ብለዋል። ያላቸውን መሬት በአግባቡ በመጠቀማቸው በጓሮ አትክልትና እንቁላል ምርት ከፍተኛ ገቢ እንደሚያገኙም ተናግረዋል። የምግብ ዋስትናን ለማረጋገጥ በሚደረገው ጥረት የውሃ እጥረት እንደሚገጥማቸው የሚያነሱት ሞዴል አርሶ አደሩ የሚቀበሩ አባላትን መንግስት በቀጣይ አስፈላጊ ድጋፍ እንዲያቀርብላቸው ጥሪ አቅርበዋል። ልጆቹን ከህጻንነት ጀምሮ እንደ አባት በትምህርት ዘርፍ ውጤታማ እንዲሆኑ የሚያስፈልገውን ሁሉ በማሟላት እንዳሳደጓቸው ተናግረዋል። የምስራቅ ባደዋቸው ወረዳ ግብርና ጽሕፈት ቤት የእንስሳትና አሳ ሀብት ልማት ዘርፍ አስተባባሪ አቶ ኤርሚያስ አድማሱ በምዕራብ ባደዋቸው ወረዳ ባሉት ሰላሳ ቀበሌ ጥሩ ምርት የሚሰጡ የእንስሳት ዝርያ በማሻሻል መኖ በማቅረብና ጤናን በመጠበቅ ከዘርፉ የተሻለ ጥቅም ለማግኘት እየተሰራ መሆኑን አስረድተዋል። ለአብነትም እንደ አንደኛ አምቡርሴ ቀበሌ ሉዳጎ የአንድ ቀን ጫጩትና እንቁላል ማህበር ለማህበረሰቡ የሚሰጠውን አገልግሎት ለማስፋት ሙያዊ እገዛ እያደረጉላቸው እንደሚገኙ ገልጸዋል። እንደ ባልደረባችን አዳነ በየነ ዘገባ በምግብ ራስን ለመቻል እንደዚህ ያሉ ሞዴል አርሶ አደሮችን ለማስፋፋት ጥረት እየተደረገ እንደሚገኝ አስታውቀዋል። ክረምት በጎርፍ የሚጠቁ አካባቢዎችን በመለየት የጎርፍ መቀለበሻ ተፋሰስ ስራ በአሁኑ ወቅት የተጠናቀቀ መሆኑን የሻሸጎ ወረዳ ግብርና ጽህፈት ቤት አስታወቀ። ነቢዩ ዮናስ በአሁኑ ወቅትም እየተሰራ ያለው የጎርፍ መከላከያ ከቤት ንብረታቸው ሳይፈናቀሉ በቀያቸው ተረጋግተው እንዲኖሩ የሚያግዝ መሆኑን የአካባቢው ነዋሪዎች ተናግረዋል። የሻሸጎ ወረዳ ስምጥ ሸለቆ አካባቢ በመሆኑም ክረምት በመጣ ቁጥር የጎርፍ መጥለቅለቅ ከሚደርስባቸው ወረዳዎች አንዱ ነው። በተለይም በወረዳው የሚገኙ ሀያ ቀበሌያት ሙሉ በሙሉም በጎርፍ የሚጠቁ ቀበሌያት ሲሆኑም ሁለት ቀበሌያት ደግሞ በመጠነኛ የሚጠቁ ናቸው። በእነዚህ ቀበሌያት የሚኖሩ ነዋሪዎች ክረምት በመጣ ቁጥር በቀበሌያቸው ተረጋግተው ህይወታቸውን መምራት እንደ ቅንጣት ይታስ ተሰብስበል ። ይሁንና ከቅርብ ጊዜ ወዲህ የወረዳው መንግስት ፈጠረው ንቅናቄ ሰፋፊ ተፋሰሶችን በመስራት ነዋሪዎቹ በከፊልም ቢሆን እፎይታን አግኝተው ለአራት ዓመታት ህይወታቸውን መርተዋል። ይሁንና በተሰሩ ተፋሰሶች ላይ ደለል በመሙላቱም በ2016 መስከረም 22ና 23 በጣለው ከባድ ዝናብ አብዛኛው ነዋሪዎች ላይ ከባድ ጉዳት ደርሷል። ከቤት ንብረታቸውም አፈናቅሏቸዋል። ይህንን ያገናዘበው የወረዳው መንግስት በበጀት ዓመቱ ከየትኛውም ተግባር አስቀድሞም በጎርፍ መቀልበሻ ተግባራት መግባቱን የተናገሩት የተሻሸጎ ወረዳ ግብርና ፈት ቤት ኃላፊም ዶክተር ወንዱ መለሰ ናቸው። ዶክተር ወንዱ አክለውም ስራውም ከባድና ከወረዳው አቅም በላይ በመሆኑም የክልልና የፌዴራል መንግስት ድጋፍ እንዲያደርግ በተጠየቀው መሰረት በአሁኑ ወቅት ከፌዴራልና ከክልል መንግስት ምግብ ዋስትናን በተገኘው ድጋፍ የዘጠኝ ኪሎ ሜትር የጎርፍ መቀልበሻ ተፋሰስ ስራ እየተጠናከረ መሆኑን ተናግረዋል። ከመንግስት ድጋፍ በተጨማሪም የአካባቢ ተወላጆችም በውጭ ሀገር የሚኖሩ ልጆቻቸውን በማስተባበርና በራሳቸው መዋጮ በማዋጣት አራት ኪሎ ሜትር የጎርፍ መቀልበሻ ስራ መስራት መቻሉንም ዶክተር ወንዱ ተናግረዋል። የጎርፍ መጠቅለቅ አደጋ የህልውና ጉዳይ በመሆኑ ሁሉም የሚመለከተው አካል ድጋፍ እንዲያደርግም ጥሪ አቅርበዋል። በወረዳው በተለያዩ የጎርፍ መቀልበሻ ተፋሰሶች እየተሰራ ባለው አካባቢ አግኝተን ያነጋገርናቸው ነዋሪዎች እንደገለጹት ክረምት በመጣ ቁጥር አካባቢያቸው የጎርፍ አደጋ ስጋት እንደነበር አንስተው አሁን ግን ተፋሰሱ በመሰራቱ በአካባቢያችን ተረጋግተን መኖር እንድንችል አግዞናልን ብለዋል። የጎርፍ መቀልበሻ ተፋሰስ ከተሰራ ወዲም የጎርፍ አደጋ ስጋት ሆኖ የነበሩ አካባቢዎች የመዝናኛ ስፍራ እየመሰለ መምጣቱን የተናገሩት ነዋሪዎቹም በዚህ ተግባር ላይ የተሳተፉ አካላትን አመስግኗል። ሲል ባልደረባችን ዋበላ ወርቁ ዘግበዋል። የሃይማኖት ተቋማት ከአስተምህሮት ባሻገር በሰላም በአገር ግንባታ በስነ ምግባር የታነጹ ትውልድን ከማፍራት አንጻር የድርሻቸውን ሊወጡ እንደሚገባ ተገለጸ። ዱናሞ ዮሐንስ ተጨማሪን ይዟል። የመታደጊያው ምኩራብ ዓለም አቀፍ ቤተ ክርስቲያን ግንባታ የሆሳና ከተማና የዞኑ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶችና የወንጌል አማኞችና አገልጋዮች በተገኙበት መሠረተ ድንጋይ የማኖር ስነ ስርዓት ተካሂዷል። በመርሃ ግብሩም የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎ ሰንዮ፣ የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ፣ የሀዲያ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ሳሙኤል ሽጉጤን ጨምሮ በርካታ የመንግስት አመራሮችና የወንጌል አማኞችና አገልጋዮች ተገኝተውበታል። በመርሃ ግብሩም ላይ ንግግር ያደረጉት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሰንዮ በበኩላቸው ቤተ ክርስቲያን የጸሎት ስፍራ ነው። ጸሎት ደግሞ የሰው ልጅ ለክፋት ሳይሆን ለመልካም ስራ የሚነሳሳበት ነው። ትውልድ ለሀገር ግንባታና ለማህበረሰብ እድገት አስተዋጽኦ ማድረግ እንዲችል የሃይማኖት ተቋማትን ከሀገር እድገት ጋር አስተሳስሮ ማስኬድ ይገባል ብለዋል። የዞኑ ዋና የመንግስት ተጠሪ አቶ ሳሙኤል ሽጉጤ ቤተ ክርስቲያን መልካም ነገር የሚሰራበት ስፍራ ከመሆኑ ጋር ተያይዞ ቤተ ክርስቲያኗ የያዘችው ዓላማ የሚያስመሰግን ነው በማለት አቅመ ደካሞችን ለማገዝና ወላጅ አልባ ህጻናትን ለማሳደግ የሚገነባ ህንጻ ድጋፍ ያስፈልገዋል ብለዋል። በመርሃ ግብሩም ላይ ንግግር ያደረጉት የሆሳዕና ከተማ ከንቲባ አቶ ዳዊት ጡምድዶ ቤተ ክርስቲያኒቱ ከመንፈሳዊ አስተምሮ ጎን ለጎን የወደቁትን በማንሳት ችግረኞችን በመርዳትና ከተማዋ ላይ ሰላም እንዲሰፍን ትልቅ ሚና ስትወጣ እንደነበረች ተናግረው ወጣቱ ሰላም ወዳድ እንዲሆን ለአካባቢና ለአገር እድገት ድርሻውን እንዲያውቅና እንዲማርበት በማነጽ እያደረገች ያለው አስተዋጽኦ ከፍተኛ በመሆኑ የከተማ አስተዳደሩ በሚችለው ሁሉ ድጋፍ ለማድረግ ዝግጁ ነው ብለዋል። በሥነ ስርዓቱም የቤተ ክርስቲያኒቷ መስራችና ባለ ራእይ ነቢይ ወርቅዬ ተስፋዬ ቤተ ክርስቲያኒቷ የምታስገነባው ህንፃ ከአምልኮ ስፍራነት ጎን ለጎን የወደቁትን በማንሳትና ወላጅ አልባ ህጻናትን የምናሳድግበት በመሆኑ ከአማኙ ጀምሮ ሁሉም የህብረተሰብ ክፍል ድጋፍ ሊያደርግ ይገባል ብለዋል። የወጣቶች ስብዕና ግንባታ ማዕከልና የገበያ ማዕከል ፕሮጀክት ግንባታ ለማከናወን በሾኔ ከተማ የዞኑ አመራሮች በተገኙበት የመሰረተ ድንጋይ የማኖር ስነስርዓት ተካሂዷል። ለምለሚየር ተጨማሩን ይዛለች። የችልድረንስ ሆፕ ቸስት መንግስታዊ ያልሆነ ግብረሰና ድርጅት የሀገር ውስጥ ዋና ተጠሪ የሆኑት አቶ ሚልኪያስ ታዬ እንደገለጹት የችልድረንስ ሆፕ ቸስት መንግስታዊ ያልሆነ ድርጅት አላማ ከጥገኝነት የተላቀቀ ትውልድና ህብረተሰብ መፍጠር ሲሆን ድርጅቱ ለሚያከናውናቸው ፕሮጀክቶች የመንግስት አካላት እርዳታ በእጅጉ አስፈላጊ መሆኑን አመላክተዋል። ችልድረን ሆፕ ቸስት ተስፋም በአለም ዙሪያ ማቀጣጠል የሚራይ በመያዝ የሚያገለግላቸውን ማህበረሰብ በተወሰኑ አመታት ውስጥ ራሳቸውን በመቻል የገዛ ማህበረሰባቸውን የሚጠቅሙና የሚያገለግሉ ወጣቶችን መቅረጽ፣ ጥገኛ ያልሆኑ የቤተሰብ መሪዎችን መፍጠር ብቻም ሳይሆን በማህበረሰብ መካከል ያለን ችግር በራሳቸው መፍታት ራዕይን የሰነቁ የህብረተሰብ መሪዎችን መፍጠርን በኢትዮጵያ እንዲሁም በአፍሪካ ብሎም በዓለም እውን ለማድረግ እየሰራ ይገኛል። በሀገሪቱ የተለያዩ አካባቢዎች የወጣቶች ስብና ለመቅረጽና ና መልካም ስብና ለማስረጽ መሰል ፕሮጀክቶች ና ማዕከላት እያስገነባ እንደሆነ ገልጸው፣ ይህ የሾኔ ከተማ የወጣቶች ስብና ማዕከልና ና ገበያ ማዕከል አንዱ ማሳያ ነው ብለዋል። እንደ አቶ ሚልኪያስ ገለጻ ችልድረን ሆፕ ቸስት ድርጅት ላለፉት 14 ዓመታት በተለያዩ የሀገሪቱ ክፍሎች ማህበረሰቡ ራሱን እንዲችል ብዙ ስራዎች ሲሰራ የቆየ ድርጅት ነው ብለዋል። በአሁኑ ወቅት ድርጅቱ የአምስት አመት የስትራቴጂክ እቅድ በመቅረጽና አምስት የፕሮግራም ትግበራ ትኩረቶችን በመለየት የአገልግሎት ተደራሽነቱን በጥራትም በስፋትም እያሳደገ ይገኛል። በሀገሪቱ በአሁኑ ሰዓት የቅጠማት ካሉ ችግሮች በዋነኝነት ከሚጠቀሱ መካከል የወጣቶች ስራ አጥነት አንዱ ሲሆን ይህን ለመቅረፍ የወጣቶች እድገትና የመሪነት ፕሮግራም በመቅረጽ 1900 ለሚጠጉ ታዳጊ ወጣቶች በህይወት ክህሎት በመሪነት በስራ ፈጣሪነትና ተፈላጊ ሰራተኛ በመሆን ዙሪያ ከመደበኛ ትምህርታቸው ጎን ለጎን በኬር ፖይንት በክልል እንዲሁም በሀገር አቀፍ ደረጃ ስልጠናን በመስጠትና ተገቢውን የማማከር አገልግሎት በማዘጋጀት በስራ ፉክክር ውስጥ ተወዳዳሪ ወጣቶችን መፍጠር ብቻ ሳይሆን ስራ ፈጣሪ ወጣቶችን በማዘጋጀት ለራሳቸው ብሎም ለማህበረሰብ ጠቃሚ የሆኑ ወጣቶችን በማገዝ ላይ እንገኛለን። የዕለቱ የክብር እንግዳ የሆኑት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ። ፕሮጀክቱ ግዙፍ ፕሮጀክት እንደሆነና በዞንና በከተማ አስተዳደር ብቻ የተገደበ እንዳልሆነ ተናግረው ፕሮጀክቱን ከችልድረን ኦፕ ቸስት ግብረሰና ግብረሰናይ ድርጅት ጋር በመተባበር ከግብና ደርሳለን ብለዋል። በተጨማሪም አቶ ማቴዎስ የብልጽግና መንግስት ሰው ተኮር ፕሮጀክቶች ላይ ትኩረት ማድረጉን ገልጸው ይህ ፕሮጀክትም የወጣቶችን ስብና ለመቅረጽ አይነተኛ ሚና እንዳለው ተናግረዋል። ፕሮጀክቱ ለአካባቢው ህብረተሰብ ብዙ የስራ እድል እንደሚፈጥርና ዘርፈ ብዙ ፋይዳ ያለው እንደሆነ የገለጹት አቶ ማቴዎስ ፕሮጀክቱ ተሰርቶ እስኪጠናቀቅ ድረስም መንግስት ከድርጅቱ ጋር በቅንጅት ለመስራት ዝግጁ መሆኑን ተናግረዋል። ይህም ፕሮጀክት መንግስት ያባለነ ፕሮጀክት ከእኛ ጋር በመተባበር ሰው ተኮር ወደ ሆነ ወጣቶችን፣ ሴቶችን ትኩረት አድርጎ የሚሰራ የሴቶችን፣ የወጣቶችን አቅም የሚገነባ ክህሎት የሚጨምር ስራ ዕድል የሚፈጥረውን ፕሮጀክት ከማጣት ከልመና ነፃ ወጥተን ራሳችንን አቅም ገንብተን ወጣቶቻችን የመጀመሪያው የስብዕና ግንባታ ማዕከል እዚህ ሲፈጠር ስብዕናቸው እንዲገነባ፣ አመለካከት እንዲቀረጽ፣ ክህሎት እንዲጨምር፣ እውቀት እንዲያገኙ በማድረግ ጥቅም ላይ የሚውል ማዕከል ነው። እነዚህም ፕሮጀክቶች ከኛ ከመንግስት ፕሮግራም ጋር የሚቀናጅ ነው። ቀጥታ የሚቃረን አይደለም። አብረን የምንሰራ መሆኑን ለመግለጽ ነው። የሾኔ ከተማ አስተዳደር ከንቲባ የሆኑት አቶ አበራ በዶሬ በዚህ ወቅት እንዳሉት የሾኔ ከተማ የሰላም አምባሳደር እንደሆነች ገልጸው ከተማዋ ወደ ከተማ አስተዳደርነት በማደግ በአጭር ጊዜ ውስጥ በፈጣን እድገት ላይ እንደምትገኝና ለኢንቨስትመንት ምቹ በሆነችው የሾኔ ከተማ ባለሀብቱ በኢንቨስትመንት ዘርፍ በመሳተፍ የበኩሉን አሻራ እንዲያኖር ጥሪ ያቀረቡት ከንቲባው የመሰረተ ድንጋይ የተጣለውን ፕሮጀክት ከግብ ለማድረስ ባለሀብቱና ህብረተሰቡ መረባረብ ያስፈልጋል ብለዋል። ሾኔ ከተማ ሰባት በር ያላት ለኢንቨስትመንት ምቹ የሆነች ከተማ ነች። ሌላኛው ደግሞ ከተማችን በዋና መንገድ ላይ ያለች ከተማ ነች። የትኛውንም ነገር አምርተን በአንድ ቀን ውስጥ ማዕከላዊ ገበያ ማድረስ የምንችልበት እድል አለ ማለት ነው። ስለዚህ ይሄን እድል በመጠቀም ከተማችን ላይ ኢንቨስት ማድረግ የሚትፈልጉ የግል ባለሀብቶች ወደዚህ ከተማ እንድትመጡ እጋብዛለሁ። ዛሬም መሰረት ድንጋይ የምንጥለው ፕሮጀክት አንዱ የከተማችን እድገት ተጨማሪ ውበት ከፍ የሚያደርግ ስለሆነ ሁላችንም ተባብረን ይህን ግንባታ ከዳር ማድረስ አለብን። አቶ አበራ አክለውም ችልድረንስ ሆፕ ቸስት መንግሥታዊ ያልሆነ ግብረ ሰናይ ድርጅት ላደረገው አስተዋጽኦ አመስግነዋል። ለዚህ ፕሮጀክት ስኬት አስተዋጽኦ ያበረከቱ አካላትን ሁሉ በእናንተ ስም፣ በከተማው ህዝብ ስም እንዳመሰግን ጭምር እንዲፈቀድልኝ እንጠይቃለሁ። በምዕራብ ግብሩ ላይ የአድያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ሳሙኤል ሽጉጤን ጨምሮ የተለያዩ አመራሮች ተገኝተዋል፣ ሲል ባልደረባችን ሰለሞን ወርቅነ ዘግቧል። የቴክኒክ ሙያ ዘርፍ ኢትዮጵያ ለጀመረችው ራስን የመቻል ጉዞ አንዱ ማሳካያ መንገድ በመሆኑ በርካታ ተግባራት በትኩረት የተከናወኑ ይገኛሉ ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናገሩ። ለምለም እየ ተጨማሪን ይዛለች። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት በተለያዩ ትምህርት መስኮች በመጀመሪያ ድግሪ ሌቭል ስድስት እና በሁለተኛ ድግሪ ሌቭል ሰባት ያሰለጠናቸውን ሁለት ሺህ ተማሪዎች አስመርቋል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በመርሀ ግብሩ እንደገለጹት የሀገሪቱን ሁለንተናዊ እድገት ለማረጋገጥ የቴክኒክና ሙያ ስልጠና ዘርፍ ወሳኝ ነው። መንግስት ዘርፉን በማጠናከር ዓለም የደረሰበት ደረጃ ለማድረስ ባለፉት ዓመታት በርካታ ተግባራትን ማከናወኑን አንስተዋል። ይህንንም ተከትሎ ዘርፉ ዓለም አቀፍ ተቀባይነት ማግኘቱን አመልክተው በሁለት ሺ አስራ አቀፍ የክህሎት ህብረተሰብ አባል መሆን የተቻለበት ውጤታማ ዓመት መሆኑን ተናግረዋል። የቴክኒክና ስልጠና ሞያ ስርዓት እንደ ስርዓት ላለፉት ዓመታት የተለየ ትኩረት ተሰጥቶት አዳዲስ ፖሊሲዎች ዓለም አቀፍና ሀገር አቀፍ ተለዋዋጭ ሁኔታዎችን መሰረት ያደረጉ ምላሽ ሰጪ የአመራር ስርዓትና ዘይቤዎችን ተከትለን ዘርፉን ለማሳደግ በርካታ ርብርብ እያደረገን እንገኛለን። ላለፉት ዓመታት በተለይም 2017 ላይ የዘርፉን ዓለም አቀፋዊነት ለማሳደግ የሰራነው ስራ በዓለም አቀፍ ውድድሮች በዓለም አቀፍ የክህሎት ማህበረሰብ ዘንድ ተቀባይነት ያገኘንበት በጀት ዓመት ነው። ኢትዮጵያ የዓለም አቀፉ የክህሎት ማህበረሰብ አባል የሆነችበት በጀት ዓመት ነው። ዘርፉ ኢትዮጵያ ለጀመረችው ራስን የመቻል ጉዞ ወሳኝ በመሆኑ በቀጣይ የተገኙ ውጤትን ይበልጥ ለማጠናከር በትኩረት ይሰራል ብለዋል። ኢትዮጵያ የተሟላ ሉዓላዊነቷን እንድታረጋግጥ ራስን የመቻል ጉዞ ጀምራለች እና ይሄንን ራስን የመቻል ጉዞ ማሳኪያ መንገዱ የቴክኒክና ሙያ ስልጠና ስርዓቱ ነው። ለዚህ ደግሞ በጣም በአጭር ጊዜ የሞካከር ናቸውን ማሳያዎች አንስቶ ማየት ይቻላል። ተኪ ምርቶችን ማፍራት ማውጣት የምንችልበትን እድል ጀምረናል። ይሄን ይበልጥ አጠናክረን እንቀጥላለን። በቀጣይ ዓመት በሌቭል ስምንት የሶስተኛ ዲግሪ ትምህርት ለመጀመር ዝግጅት መጠናቀቁን ገልጸው ይህም ዘርፉን ወደላቀ ደረጃ ማድረስ ያስችላል ነው ያሉት። ተመራቂ ተማሪዎች በሰለጠኑበት ዘርፍ ሀገራቸውንና ሕዝባቸውን በታታሪነት እንዲያገለግሉ ሚኒስትሯ አስገንዝበዋል። የኢፌድሪ ቴክኒክና ሙያ ትምህርት ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው ተቋሙ ከጊዜ ወደ ጊዜ የሚሰጣቸውን ስልጠናዎች እያሳደገ ይገኛል ብለዋል። በዛሬው ዕለትም በመጀመሪያ ዲግሪ 1880፣ በሁለተኛ ዲግሪ 120፣ በአጠቃላይ 2000 ተማሪዎች ሰዎች በቂ ንድፈ ሀሳብና የተግባር ስልጠና በመሰነድ ለምረቃ መብቃታቸውን ጠቁመዋል። በቀጣይም በሰባት አዳዲስ የትምህርት ዘርፎች ትምህርት ለመስጠት ዝግጅት እያደረጉ መሆኑን ገልጸዋል። በአሁኑ ወቅት የምንሰጣቸው 23 የደረጃ ስድስት የመጀመሪያ ዲግሪ እና 19 የደረጃ ሰባት ወይም የማስተርስ ዲግሪ ፕሮግራሞችን የስልጠና ካሪኩለማቸው የተሟላ ክለሳ የማድረግ ስራ እየሰራን ሲሆን በሰባት የስልጠና መስኮች አዳዲስ መርሃ ግብሮችን በቀጣዩ ዓመት ለመክፈት የካሪኩለም ቀረጻ ሂደት ጀምረናል። በደረጃ ስምንት የማኒፋክቸሪንግ እና የቲቬት ሊደርሺፕ ተገቢውን ሂደት መሟላቱን በመረጋገጡ ፕሮግራሞቹ እንዲጀመሩ የኢንስቲትዩቱ ማኔጅመንት ወስኗል። ቀደም ሲል ሲሰጡ ከነበሩት በተጨማሪ 28 አዳዲስ የአጫጭር ስልጠና ማኗሎች የማዘጋጀት ስራ ጀምረናል። ከፍተኛ ውጤት በማስመዝገብ የዋንጫ ተሸላሚ የሆኑ ተማሪ ባት የዘላለምና ሀብታሙ ሞላ በዚህ ጊዜ በትምህርት ቆይታቸው በንድፈ ሐሳብና በተግባር የታገዘ ትምህርት ማግኘታቸውን አስታውቀዋል። በቀጣይ በተማሩበት ዘርፍ ስራ ሳይጠብቁ ስራ ፈጣሪ በመሆን ለሌሎች የስራ እድል ለመፍጠር ዝግጁ መሆናቸውን ተናግረዋል። በምህራ ግብሩ የዳን ቴክኖክራፍት መስራች ኢንጂነር ዳንኤል መብራቱ በቴክኒክና ሙያ ክህሎት ላበረከቱት አስተዋጽኦ የሙያ ክብር ሽልማት ተበርክቶላቸዋል ሲል ኢዚያ ዘግቧል። ከዚህ በኋላ ያው የተሻለ ነገር ሰርቼ ራሴንም ለተለያየ ወጣቶችም የስራ እድል ለመፍጠር ወደ ተግና ሙያ ግንዛቤ እንዲኖረው በምችለው አግባብ ለማድረግ ሞክራለሁ። የስራ እድል ፈጥሬ ያው ልጆችን ማለት ሰራተኞችን ለማሳተፍ ፍቃዱ ቢሆን ደስ ይለኛል፣ ምኞቴ ነው። በሕገ ወጥ የነዳጅ ማደያዎች ለሚወሰዱ እርምጃ ተጠናክሮ እንደሚቀጥል የንግድና ቅጥናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። በተለይም ደመቀ ዝርዝሩን ይዛለች። ከነዳጅ ግብይት ጋር ተያይዞ በነዳጅ ማደያዎች የተስተዋለውን ሰልፍ በተመለከተ የንግድና ቀጠና የትስስር ሚኒስትር ዶክተር ካሳሁን ጎፌ ለመገናኛ ብዙኃን መግለጫ ሰጥተዋል። መንግስት በማክሮ ኢኮኖሚ ሪፎርሙ የነዳጅ ዋጋውን ከዓለም ዋጋ ጋር የማጣጣም ስራ መስራቱን ገልጸዋል። በዚህም በየወሩ የነዳጅ ዋጋ ጭማሪ እንደማይኖር ጠቁመው የነዳጅ ዋጋ በዓለም አቀፍ ዋጋ ይወሰናል ብለዋል። አንዳንድ የነዳጅ ማደያዎች የዋጋ ማሻሻያ ይኖራል ብለው በማሰብ ተው ሰራሽ የነዳጅ እጥረት እንዲፈጠር አድርገዋል ብለዋል። በአዲስ አበባ ምንም አይነት የነዳጅ ዋጋ ጭማሪም ሆነ የአቅርቦት እጥረት አለመኖሩን በክትትል ማረጋገጥ መቻሉንም ገልጸዋል። በተደረገው ክትትል አዲስ አበባ ውስጥ 2.3 ሚሊዮን ሊትር ነጭ ናፍጣና 3 ሚሊዮን ሊትር ቤንዚል መኖሩን ማረጋገጥ መቻሉን አመላክተዋል። በድምሩ 5.3 ሚሊዮን ሊትር ነዳጅ እያለ ነው በህገ ወጦች የነዳጅ እጥረት እንዳለ ለማስመሰል ሙከራ የተደረገው ብለዋል። ይህ በአቋራጭ ለመክበርና የራስ ያልሆነ ገንዘብ ለማጋበዝ የሚደረግ ጥረት ማስመሰረት መሆኑንም አመላክተዋል። በዚህም በህገ ወጥ ስራ ላይ ተሰማርተው የሚገኙ ሁለት የነዳጅ ማደያዎች ሙሉ ለሙሉ ከግብይት ስርዓቱ እንዲወጡ መደረጉን ገልጸዋል። በዚህም በህገወጥ ስራ ላይ ተሰማርተው የሚገኙ ሁለት የነዳጅ ማደያዎች ሙሉ ለሙሉ ከግብይት ስርዓቱ እንዲወጡ መደረጉን ገልጸዋል። በአዲስ አበባ ከተማ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ከትናንት ማታ ወደ ዛሬ ያደረ ማታ ባረጋገጥ ነው። ጉድጓዶች ላይ ማደረግ ነው ቴስቲንግ ነጭ ናፍጣ 2.3 ሚሊዮን ሊትር አድሯል። ቤንዚን 3 ሚሊዮን ሊትር አድሯል። አዲስ አበባ ውስጥ 5.3 ሚሊዮን ሊትር እያለ ነው፣ የሁሉ ሰልፍ ያለው ማለት ነው። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያለሆነውን ገንዘብ ለማጋበስ የሚደረግ ሩጫ በመሆኑ ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። እስካሁን ባለው ሁኔታ ባምቢስ ያለው ኖክ እና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ቁጥጥር እየተደረገ ነው ያለው። መንግስት ከ አራት ቢሊዮን ዶላር በላይ እያወጣ የነዳጅ ምርት እያቀረበ እንደሚገኝም አመላክተዋል። የምርት እጥረት ሳይኖር እንዳለ የሚያስመስሉ ሕገወጦች ከድርጊታቸው እንዲቆጠቡም አሳስበዋል። እንደ ኢዜአ ዘገባ በንግድ አዋጁ መሰረት ምርቶችን የመደበቅ ወንጀል ከሶስት መቶ ሺህ እስከ አምስት መቶ ሺህ የሚደርስ የገንዘብ ቅጣትና የነዳጅ ማደያ ባለቤቱን ከ ሁለት እስከ ሶስት ዓመት የሚደርስ የእስር ቅጣት እንደሚያስቀጣም ጠቁመዋል። በመላ ሀገሪቱ ደረጃ ባለፉት 11 ወራትም 3.9 ቢሊዮን ነው አምና ተመሳሳይ የቀረበው ዘንድሮ 4.2 ቢሊዮን ሊትር ማቅረብ ተችሏል። የ10 ፐርሰንት እድገት አለው። ምርት እያቀረበ ነው። መንግስት ከ4 ቢሊዮን ዶላር በየዓመቱ እያቀረበ ነገር ግን በመስገብገብና ይሄ ነገር ቢመጣ በንፋስ አመጣሽ ገንዘብ አግኝቼ ከብራለሁ የሚሉ አካላት ከድርጊታቸው እንዲቆጠቡ ጠበቅ ያለ ማሳሰቢያ መስጠት ፈልጋለሁ። ይህን ተላልፎ የሚገኝ ማንም ሆነ ማን ማደያ፣ ኩባንያ፣ ትራንስፖርት አጓጓዥ ላይ አዋጁ በሚደነግገው አግባብ ያለምንም ቅድመ ሁኔታ እርምጃ የምንወስድና መውሰድ የጀመርነው መሆኑን ለመግለጽ ነው። የተከበራችሁ ተመልካቾቻችን ከሀዲያ ቴሌቪዥን ለሳቶ ያላቸውን ዜናዎች በዚህ ያጠናቀናል። ከዜናዎቹ ጋር ክሊሉ አማረ አብሬያችሁ ነበርኩኝ። ከቀሪ ከሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ